ውዴ ወደ ኋላ ሲቆጠር ሁሉም ነገር ትዝታ በረታ በእኔ ላይ ሁሉም አጋፈጠኝ ጣፋጩ ስቃዩ ያረገፈው ሳስብ እንባዬ ይመጣል። ከባድ ነው ስሜቱ መቼ ይሰቀኛል። የፍቅራችን ነገር አይወራ እንዳንቺ ለእንዳንቺ ያለን ስፈራ ምንም የማይፈታ ነበረን ጊዜ ለካው ዶናል መቼም አሰብኩና፣ ደስ ይለኛል ደግሞ ሳስበው ሁሉም ሲመጣብኝ ያደረግ ነው። ጥሩ ጊዜ ይላል እንግዲህ አቶ አብርሃም ማለት ነው እንግዲህ ዛሬ ኢንስታግራም ፔጁ ላይ እየፖስተውላችኋለሁኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ በመላው ዓለም ላይ ለምትገኙ ውድ የዜድ ሾ ቤተሰቦች ሰላማችሁ ይብዛ። እንግዲህ ይሄ በእጅ ምልክት ያደረኩት አረንጓዴ፣ ቀይ ያው ስለሚዘጋቢ ብዬ ነው እንጂ በጣም ብዙ ነው። እንግዲህ ለብዙ ሰው ዋትስአፕ ላይ ልክ ያለሁ ለጠየቃችሁኝ ማታ ላይ እንግዲህ ቻና ላይ ሪፖርት በጣም እየተደረገ ነበረ። እንግዲህ ይሄንን ይመስላል። እንግዲህ የሰው ክፋት የሰው እኔ ምን እንደምላል አቅም በጣም ተጽዕኖ ፈጣሪ እንደሆንኩኝ ምን ያወቅኩትኝ። ይሄ ግን ለእኔ አይገባው ነበረ። ግን ያው ከሰው ምንም አይጠበቅም። ከሰው የሚጠበቀው ይሄ ብቻ ና ክፋት ብቻ ነው። የሰው ልጅ ዛሬ ንሙት ነገ ንሙት አናውቅም። በጣም ያሳዝናል፣ በጣም ያማል። ሁሉም የስራውን ያገኛል፣ ምንም ችግር የለውም። እና በጣም በጣም በጣም በጣም ነው የተሰማ። በዚህ አጋጣሚ በጣም ያሳፍራል። እኛ ኢትዮጵያኖች እንደዚህ ምቀኞች ነን እንዴ? በጣም ነው የሚገርሙ፣ ያውም ለዩቱብ ቻናል። እኔ ግሬስ ፋሚሊን ከማድነቅ አንድ ቀን ወደኋላ ብዬ አላውቅም። አሁን ግን ወደኋላ አላለሁ፣ እምልበትም ምክንያት አለኝ ይሄንን አስረግጬ ይነግራችኋለሁ። እና ሩትዬ የሚዲያው መሪ ሂጅበት ንጂው። አሁንም እላለሁ። እንዴት አንድ ሰው መቼ ሙርደት ነው? እንዴት ሰው የአማቶቹን ቤት ይመታል ማለት ነው? እንዴት ይመታል እና ቻናሌ ስድስት ስትሪም ያርድ ነው። እንደዚህ ሪፖርት የተደረገበ ቤተሰብ እየላችኋለሁ ወይ ማለት ነው። እንግዲህ በጣም ያሳፍራል። ሩታን ለምን ወደዳችሁ? ለምን ላይክ ሼር አደረጋችሁ? ከሆነ ዛሬም ነገም ይቀጥላል ማለት ነው። እንግዲህ ወደ ዋናው እንትኔ ስመጣ እንግዲህ ቡራዬ አዲስ ሕይወት ጀምረዋል። ቡራዬ እንደው ባህ የሚጨክንህ ነው፣ በጣም ነው። እኔ እንጃ አዲስ ምዕራፍ ብሎ ሲመጣ በጣም ነው እየደነገኩ ማለት ነው። ቡራዬ አረ፣ ሀይሚዬ አትጨክንባት። ሀይሚዬ እኮ በጣም የዋህ በጣም ምርጥ ናትና ለምን ግን ቡራዬ? እኔ ዛሬ ማታ እስከሚመጣ ድረስ በጉጉት እንጠብቀዋለን ሁላችንም ማለት ነው። ቡራዬ ኪንግ ወደፊት ግን ሀይሚዬን እንዳትጎዳት ብዬ ነውን የማስበው። ለምን ብትሉ በጣም ብዙ ላይፍ አሳልፈዋል። ያለፈውን ላይፋቸውን እንጂ ማሳለፍ አሁን የመጣውን አሁን የተፈጠረውን በውስጣቸው የተገጫጩትን አይደለም። ስለዚህ ቢታረቁልን ነ ቡራዬ፣ ባይኔ ቡራዬ፣ በነገራችን ላይ በጣም ለሰው ልጅ ክብር አለው። አንደኛ እናቱን በጣም ስለሚወዳት ለሴት ልጅ ያለው ክብር ሀይሚዬ እንኳን ስትናገረው እንደዚህ ቀና ብሎ የሚመልስ ልጅ አይደለም። ነገሮችን ሁሉ ስነ ምግባር በተሞላበት መልኩ ነው የሚመልሰው። ና ሀይሚዬ ግን በጣም አዝናለች። ይሄንን ፎቶ ፖስት ስታይ እንግዲህ ትናንትና ዛሬ በኢንስታግራም ፔጆቿ ላይ ቡና ጠጡ እና ወተት ጠጡ እያለች ነበረ ለማቀዝቀዣ ማለት ነው። እና ሀይሚዬ እንግዲህ ትናንትና የፖስትሻቸው ነገሮች ዛሬ እንደዚህ አደጋ ላይ ጥለውሻል። በጣም ያሳዝናል። ሀይሚትዬ ቀና በጨረቃ ፋሚሊዎች ነገሩን ጠዋት ማታ ከጎንሽ ናቸው። እኔ ግን በጣም ነው እንትን ያልኩት። እንዴ ቡራ እንዴት እንዴት ሌላ ሴት ኧረ! ወይኔ! ደግሞ እጁን ተነቅሷል ለካ። ብሩኬ በጣም እንትን ነውና እጁን ተነቅሷል ማለት ነው። እና ሀይሚዬ አትዘኛ፣ ይዞች ቀናበይ ለሁሉም ጊዜ ያለው ማለት ነው። ዛሬ ማታ ቪዲዮ አይተን፣ ቡራዬ ምርጡ ለሰው ልጅ ክብር ያለ ሰው እንዲያድግ በጣም እንትን የምትል የምትጠርጅነ ና ፈጣሪ ባለህበት ይጠብቅ። ወንድማችን አንተ መልካም ነህ፣ እንደ ሰው ቅንቅና ምቀኝ አይደለህም፣ ብሩኬ ማለት ነው። አንተና ለማድነቃችን እስከዛሬም ተሸውደናል። ና ፈጣሪ ላይ ባለህበት ሁሉ ይጠብቀህ ብሩኬ ወንድማችን ማለት ነው። ዜድዬ ቡራዬን ፖስቼ ዜድዬ ለምትሉ እንደ ፖስታል በደንብ አድርጎ ይሰራበታል እንጂ እንዴ ቡራዬ ያረዳል። ዛሬ ይመጨው በእናታችሁና፣ እስኪ እንግዲህ አዲስ ህይወቱን እናያለን ላችኋለሁ። እንግዲህ ሄሩትዬ ሩታ የም እንግዲህ ትናንትና በሰራችሁ ቪዲዮ ብዙም አስተያየት አልሰጠሁበትም የእኛ ጀግና ወደ ፊት ይዤ ሩታ በነገራችን ላይ እውነት ለሰው ልጅ መልካም የምታስብ ቅን ብዙ ሰዎች ያደጉባት ናትና፣ ና ያው እኔ ባዝን በቻናሌ ቻናሌ በመምታቱ በጣም በጣም ነው የተሰማኝ። ህዝብ ጋር ተደራሽነት እንዳይሆን እየተደረገ ግሩፕ ተከፍቶ ነው ና ለኔ ለኔ ላንድ ላንድ ሴት ይሄ ሁሉ የተደረገ እኔ እንጃ አላቅም። በጣም ነው በጣም ይገርማል። ዜድዬ ማን ነው አውጮ? ማን ነው እንደዚህ ያረግ ምናምን ለምትሉ ይሄ ሪፖርት የሚደረገው በኮምፒውተርም ታይቶ ነበረ። ብዙ ሰው ሆኖ ስለሚያደርገው አይታወቅም ማለት ነውና ኮሚቲ ኮሚቴ ግድላይንስ ስትራክ የተላከብኝን እንግዲህ በጣም ለምንወዳት እህታችን እንግዲህ ግሬስ ፋሚሊን አድናቂ ለማናት ለናብርሽ አድናቂ እንግዲህ ሀንቺ ለሀንዬ ልኬላታለሁ እንዳለ ማለት ነውና እኔ ብዙም ይሄ ነው ሰውዬ ሰውን እንዲጠላ ማድረግ ስለማልፈልግ ነው። ቤተሰቦቼ በተደረገብኝ ቪዲዮዎች ስሙን እኔ ልኬላታለሁኝ ላችኋለሁኝ ና ያው ፖስትቹ ፖስትቹ ስለምትሉ ነው። እኔ ሰው እንዲወድቅ አልፈልግም። ሰው ከፍ እንዲል ነው። ና ማን እንደሆነ ሰውዬውም እንግዲህ በማ ቪዲዮም እንደተደረገብኝ ከነ ስሙ ያው ኮሚቴ ግድላይንስ ስም ይወጣል። ና እሱን ልኬላታለሁ ላችኋለሁ። በሌላ ቪዲዮ እንገናኝ። ላይክ ሸርኩ